አገናኙኝ የገደልሻቸው ስንትና ስንት እናቶች ናቸው። አሁን ሲቀዘቅዝበሽ በእናትየው ልብ ተመታ ልብሽ፣ በእናትየው አዘነ። ታዲያ ምነው ጥርስ የጨረሰውን የልጆችን አባት ጥርስ አታሰሪለት? ቆሻሻ፣ የተረገምሽ ያን ሁሉ ህዝብ አስበልተሽ፣ ያን ሁሉ አድርገሽ እንኳን መግባት ማችበት ሀገር ነው። ያን ሁሉ አድርገሽ እንኳን በክብር አልገባሽ፣ ክብር የለሽ አንቺ። ቤትሽ ውስጥ ብቻ ነው ክብርሽ፣ ኪችንሽ ውስጥ መኝታ ቤትሽም ሽንት ቤት እዛው ፈተሽ እዛው የምታገሽበት ቤት እዛው ነው። ከዛ ስትወጪ የሚያከብርሽም የሚያይሽም የለ። ቤት እስቲ ሰው ቤት ልደት ተጠሪ እንጂ በሄድሽበት ተደብድበሽ የምትወጪ እንደ ከቤት አትወጣም። አንድ ነው ሁለት አበሻ ጎረቤቶች አሏት። አባቴ ሙት አንዱ ብቻውን ነው የሚኖረው አሏት። በቃ ከእነሱ ጋር ብቻ ነው። አንድ ነገር ሲበላሽባት ሮጠው መጥተው የሚሰሩላት፣ ሌላ ማንም የላትም እኮ ሆዴ ዛ ቢገባ ደን ስቃዩን የበላው አሳቃ አሳቃ እንደ አቅም የሌለው ልጅ ብላ ጠጣ እንደዚህ ኦፊሻል ያደረጉት ነው ያደረጉት ነው እንጂ አሁን እሷ መጣላታቸው ለመናገር ስላልቻለች፣ ወይዘሮ ቱና መናገር ስላልቻለች መታሂንት ሰጥታችሁ ነበረ። ስለ እሷ አወራች እንደ አዲስ በዚህም ጋር መጣች። ገባችሁ ብዙዎቻችሁ ጆሮ አልሰጣችኋት እንጂ ከተለያዩ ቆይተዋል ላይክ ስድስት ወር ምናምን ከዛም በፊት ነው ቱ ቢኦነስት ቆይቷል ብቻ ከተለያዩ ትዚላችኋል አንድ ጊዜ መልስ ሊሰጡ ለሁለት መጥተው ነበር ሳሙዋናት ትዚላችኋል አንድ ጊዜ የሆነ በሆነ ጉዳይ ለሁለት መልስ ሊሰጡ መጥተው ምንቅር እያለች እንደውም በጣም ብዙ ሰው ኮመንት የጻፈለት፣ እረ ተይ አክብሪ፣ እንደዚህ አትሁኝ፣ ተይ ስርዓት ይኑርሽ፣ አወራርሽ ያስጠላል፣ ምናም ብላችኋት ነበረ። ሳ ሩሚያን በዛ በቅ። ከዛ ሁለት ወር በፊት ነው የተፋቱት፣ ግን አንድ ቤት ውስጥ ነበሩ። በፍጹም ማውራት አሉ። ምክንያቱም በዛ ሰዓት ላይ በቃ ሰው ሚስጥሩን ከነገረኝ ነገረኝ ነው። ስንጣላ ጠብቄ እንዲህ ብላ፣ በጣም ነው የምጠለው፣ አልወድም። ግን በዚህ ከቀጠልሽ ከራሷ ከቤቷ ውስጥ የወጣ ጉድ ነው ማሳያችሁ ከራሷ ከቤቷ ውስጥ የወጣ ጉድ ነው። ይህንን ደግሞ ውሸት ከሆነ ሳምሪ ትናገር። ዛሬ ስለታረቁ ሳይሆን እሷ እራሷ ትናገር። እውነት ቴንክ ዩ፣ ቤትዬ እራሷ ትናገር። ይናገሩ፣ በዙሪያ ያሉ ሰዎች ይናገሩ። ምን እንደሰጡ፣ ምን እንዳወጡ፣ ለማን እንደሰጡ ያወጡ። ባለጌ ናት። እኔ በቃ አይ፣ ለልጆቿም አልሆነች። በዚህ ሚዲያ ላይ ተንቃ ሰው ቤትም አትጠራ እንደ እናት እንኳን ወግ የሌላት አንዴ ሬቻ ብትሄድ ደብድበው ላኳት። የትም ቦታ መግቢያ ስለሌላ ለምን ብዬ እኔ ሰው በደበደበው ላይ አልደበድባትም ብዬ። እንደውም ብዙ ሰው አንቺ ትግራይን እንኳን እንደዚህ ተጋሩን እየተሳደበች ለምን አትናገሪያትም ጅጅን ትፈሪያታለች ይሉኛል። እኔ አባቴ ይሙት ፈርቻት አይደለም ግን እኔ ጋር ያለው ብዙ ስለሆነ ነው። በቃ ማልሰማትም፣ ለዛ ነው ሰው ሲነግረኝ ዝም የምለው እኔ ጋ ያለው ብዙ ነው። ገፍታ ገፍታ ገፍታ ከሄደሽ ግን ከአሁን በኋላ መቀቀን የምትገባበትን ነገር ነው ማስቀምጥላት። በህግ መንገድ የሚሄዱትን ይሄዳሉ። ከዛ በኋላ ታያላችሁ። ያ እኔ እናትነትን እንኳን የማታውቂ የእናትነት ልክ የሌላት እውነት ሳሙዋ የእናትነት ብቃት የሌላት ብዙ ሰው ሀሳቡን ሊገልጽ ይፈልጋል። እስቲ አስገባችሁ እና እኔም አየር ልሰብስ። አየር እየሰበሰብኩኝ ታወራላችሁ። ሁላችሁም ሀሳባችሁ ተረጋግታችሁ ምንም ችግር የለም። ማማት እንችላለን። ናግባ ሊያ ፋኒን አግዙ፣ ተኳልኳችሁ ሰብስክራይብ አድርጉት። ንብይ ቴንኪ ሰብስክራይብ አድርጉት። ዩቱቡን አስተዋውቁለት። ትልቅ ይሁን፣ ይስራ። ሲንግል አባት ቅድም ከጓደኛ ጋር ስናወራ ስለነበረ ነው በዚህ ነገር ሙጡና አይዲያ የሰጠችው። አክቸዋሊ ጥሩ ትክክለኛ ነው። የቀን የቀን ውሎውን ማሳየት መቻል አለበት ዩቱብ ላይ። ከዛ በኋላ ሁላችንም ሰፖርት ስናደረገው ሲንግል አባት እንደሆነ ከልጆቹ ጋር እንዴት እንደሆነ አታሽመንቱ፣ ምግብ ሲሰራላቸው እሱ ብልጥ ከሆነ ፋን እየሰማኝ ነው አደለ? ብልጥ ከሆን የማይሰለች ለሰላሳ ደቂቃ ከልጆች ጋር እንዴት እንደሆነ የልጆችን አስተዳደግ በዛውም ሲንግል አባቶች ይማሩበታል። በዛውም ለአንተም ጥሩ ይሆናል። ሰፖርት የሚያደርግህ ደግሞ ይበዛል። ለካ አባቶች ተጥሎላቸውም ሲሄድ እንደዚህ ማሳደግ ይችላል። እኔ አሁን ብዙ ጊዜ ቱቢ ኦነስት ብቻውን የሚያሳድግ አባት ሰነፍ ይመስለኛል። የራሴን ነው የምነግራቸው። እኔ በፊት በምሰራበት ስራ የአባት ሲንግል አባቶችንም ሲንግል እናቶችንም የማናገር እንደዚህ እኔ ጋ እየመጡ ችግራቸውን ሲናገሩ የማዳመጥ እድል አግኝቻለሁ። ግን የነጮች ይለያል። ነጮች ጎበዞች ናቸው ቱቢ ኦነስት ብዙ ጊዜ ወንዶች ስለሆኑ ይገባቸዋል። ብዙ ከነሱ ጋር ብዙ ምክር አትሰጡም። ትግስት ብቻ እንዲሰጣቸው እንዲኖራቸው ማዳመጥ እንዲችሉ አዳማጫቸው ያን ልጅ ከሁለት ልጅ አንዱ ልጅ ጎበዝና አዳማጭ ከሆነ ሞር ወደዛ ፎከስ እንዳያደርጉ፣ እኩል ልጆቹ ፍቅር እንዲሰጣቸው ነው መምከርም ማስተማር የምንችለው ሌላ አይደለም እና ሴቶች ግን ብዙ ነገራቸው ነው ብዙ ብዙ ነው የሚጎዱት ስለዚህ ፋኒን ሰፖርት ማድረግ ብዙ ሲንግል አባቶችን ማገዝ ማለት ነው። ስለፈቱን ወይም ስለሄዱ ብቻ መስደብ ሳይሆን፣ አዎ እሱ ልጆቹን ይዞ ማሳደግ ይችላል ብለንም እምነት እንዲኖረም ማድረግ መቻል አለብን። ደግሞ ግዴታቸውም እኮ ነው ማሳደግ ግዴታቸውም ነው። ግን ብዙ ጊዜ ወንዶች ችግር ሲመጣ ጥለው ይሄዳሉ፣ ሴቶች ይጋፈጣሉ። ስለዚህ እሱ ችግርን ጥሎ አልሄደም እየተጋፈጠ ያለልጅ ስለሆነ ሰፖርት ብታደረጉት ደስ ይለኛል። እኔ በግሌ እኔን አይደለም ሰፖርት አድርጉኝ እሱን ግን ሰፖርት ብናረገው በቃ ያድግበታል፣ ዩቱቡ ይጠቅመዋል። እና አግዙት። ወይ ሶላ ውራ ሀሳብ ወጣኔ እኛንኝበቷን መጨከኑ እኔ ገርሞኛል። ዲቦራ ቱ ቢ ኦነስት እኔ ልጆቼን አባቴ ይሙት ለእናቴ እንኳን አምኛ ሰጥ እውነት እናቴ ትሙት ለእናቴ አመኜ እፈራለሁ። ማለት እናቴ ጎበዝ ናት፣ ምናኛን ሁሉ ወልዳ ያሳደገች እናት ናት። ግን በቃ አንዱ ዝም ብዬ ውስጤ ርብሽብሽ ይላል። እኔ ዘ ኦንሊ ቲንግ ማመን እና መተው የምችለው ከአባታቸው ጋር ብቻ ነው። ምክንያቱም እሱ ከእኔ ሞር ጎበዝ ነው ብዬ ስለማምን ሞር ጎበዝ ነው ብዬ ስለማምን ከእሱ ጋር አምናለው። ምግብ መስራት፣ ብዙ ነገር ከነሱ ጋር ጊዜ እንደሚያጠፋ ስለማ። ከዛ ውጭ ግን ሌላ ሰው ጋር ልጆቼ መተው ፍጹም እምነት የለኝም። እንደውም አሁን አሁን ልጆቼ ሲያድጉ አያቶቻቸው ጋር እምነት ማለት ልጆቹም እራሳቸውን ስለሚያውቁ አያቶቻቸው ጋር አሁን አሁን መተው ሰው በልጅ ሆነው ፍጹም እዚሁ እነሱ ሲመጡ አብረው ነው። ስለዚህ እሱን ሰፖርት እናድርገው። እንደ ወንድ ልጅ ደግሞ በጣም ከባድ ነው። በጣም በጣም ከባድ ነው። በቀደም ፀጉር ሲከፍል ሳየው እንዴት እንዳሳዘነኝ እንዴት እንዴት እንዳሳዘነኝ ፀጉሯን ሲያበጥር ሱቅ ይዟት ሄዶ ይሄን ግዝ። በቃ ቀላል አይደለም፣ እንደ አዲስ ህይወት መመስረት ቤት ዕቃ ማሟላት በጣም ከባድ ነው። ሁለት ልጅ አይደለም አንድ ልጅ ይከብዳል። ስለዚህ እናግዘው። አፍሪካ እየወልካ ያ አዲሱን ቪዲዮ አይቼዋለሁ። ሆን የሰራው እንትን ነው ስለ ኢትዮጵያ እንዴት ሱቅ እንደገዛ ምናምን ሰዎችን እንዴት አድርጎ መርዳት። በቃ አንተ መስራት ያለብህ ፋን፣ እየሰማኸኝ ነው? በልጆች ላይ እነሱንም ስማቸውን አታንሳ፣ ዞኔንም ትንሿንም ዞኔ አታንሳቸው። ስለ ልጆችና ሰራስ ብቻ። አንተ ኬዞች አሉ፣ ከኬዝህ ጋር ብቻ ነው በቃ። መንግሥት እጅ ላይ ያለ ነገር አለ፣ እያገዝንህ ነው፣ ወደፊት የምትሄድበትን ነገር ስለሆነ ስለ እነሱ እንዳታወራ

አዲሁ ነው። አቤት የሷ አወዳደቅን ይመጥፋል አልመኝ እናትም ግን ኡፍ ሚዘረብል ነው የምትሆነው ቢካዝ ጊልቲነት አለ ይመስለኛል። እናት ስትሆኑ እኔ የሚረዳው እንኳን አለኩ ልጅ ሳይኖረኝ የሆነ አለኩ እናት ሰታ ራሱ ሰጥቻለሁ ብላኩ አትረካም። ቢካዝ ሁልጊዜ ለልጇ የሚገባኝን ፍቅር የሚገባኝን ትሪትመንት የሚገባኝን ነገር አድርጌያለሁ ብላ ጨርሳ እንትን አትልም። እና ያ ነገር በኋላ ላይ ህሊኗን የሚቆጠቆጦ ነው የሚመስለኝ የሚበላው ነው የሚመስለኝ እሷ ራሱ ለእናቷ የአራት ዓመት ልጅ አርገሽ ጥለሽ የሄድሽውን ያለቻት ዓይንሽን አላቆም ነበር፣ በምን ልረዳሽ እንዴት ልውደድሽ ነበር ያለቻት እና ሀወነርዝ ታሪክን ታሪክ ይደግመዋል። ሴም ቲንግ አሁን ልጆቿ ላይ እሷን ያን ስደግም ስ ቨሪ እንትን ነው። በጣም ያሳዝናል። ስ ላይክ እሱ አምሮበት ተቀይሮ በቃ ይሄ ፒውርሊ ምቀኝነት ተንኮሊ ነው። አንዳንዴ እኔ በፊት እንደዛ አይነት እምነት አልነበረኝም። ሴት ልጅ በቃ የግድ ባሏ እንትን ካለባት የራሱ ጉዳይ፣ ልክ አሁን እሷ እንዳደረገችው አይነት ነገር ማድረግ አለባት ብዬ አስብ ነበር። ከጊዜ በኋላ ግን ኩኒሻ፣ ባለፈው ስልሽ ነበረ፣ ሴት ልጅ በቃ ከወለደች ሸሃፍ ቱ ሊቭ ፎር ሄር ኪድስ፣ በቃ ለልጆቿ ስትል የሚከፈለውን ሰክሪፋይ መክፈል አለባት። አለመታደል ምንም ማድረግ አይቻልም። ጥሩ አባት ከሌላቸው ምንም ሊሆን አይችልም። በቃ እናትየው አንሌስ ሜንታሊ ችግር ከሌለባት፣ አንሌስ ስቴቢሊቲ ጉለት ከሌለባት፣ ጤነኛ ከሆነች የልጇን ሬስፖንሲቢሊቲ እሷ ናት መውሰድ ያለባት። ይሄን ሰውጋ ሰው እየጠየቀ ያለው ማን ነው? የሆነ ሰው ተጨንቆ እሱን እንዳያሳስሩት ምን አርጎ ምንም። እኮ አንድ ነገር ልንገራችሁ። ልጅ የሚቀማው ስትጠጡ፣ ስትሰድቡ፣ አቢዩዝ ስታደረጉ ነው ልጅን የሚያስቀማው። ሊያሳስሩት የማይችሉበት ምክንያት ሳምሪ ልጁን ልታሳሰሩት መታ የፋኒን ወንድም በገንዘብ አግብታ የመጣችው እሷ አለች ሁለት ቤት ውስጥ ነበር የሚኖሩት፣ ቤት ብዬ ሰብሩ ይህንን ታክስ እንዳጭበረበሩ ከእናቷም ኤቪደንስ አለ፣ የተናገረችበትን ቪዲዮ አለ። ኢትዮጵያ ውስጥም የመንግስት ተረጅ የሆናችሁ ኢትዮጵያ ውስጥ ቤትና ምንም ነገር መፍታት አትችሉም። የተያያዙበት ብዙ ነገር አለ፣ ብዙ ነገር አለ። ሊጎዱት አይችሉም። እሱ ራሱ መንግስት ለህይወቴ ይፈራለው ብሎ አካባቢ መቀየር ይችላል። ይሄ ነው አራት ነጥብ እንድታ ለጠቅላላ እውቀታችሁ ግን እንትንም ነው ጀስት አት ደ ሴም ታይም ጂጂኪያኔ ያኔ ጤነኛ ናት ብዬ አላስብ፣ አባቴ ሙት። አንድ ነገር ሪላይዝ ያደረግኩት ነገር ሶሻል ሚዲያ ላይ የምንመጣ ወይም የሚመጡ ሰዎች ሜንታሊ አበሻ ሜንታል አዌርነስ ዊ ዶን ሀቭ ክሉ አይዲያ ምንም ሀሳብ የለንም። የምናውቀው ነገር የለን ሜንታሊኛ የሚመስለን ጨርቁን ጥሎ ወየው ወየው የሚል ሰንድለኩ ሰናቱ ላይ የሚዞር የሚሳደብ የሚጠጣ ሚያጨስ ምናምን ነው። እኛ አይመስለኝም እንደዛ አለ። አይ ቲንክ ይመስለኛል፣ የጂጂ ጤነኛ አትመስለኝም። ሜንታሊ ናርሲሲስት ናት፣ ሳይኮፓት ናት። በጣም ይሄ በጣም ከባድ የሆነ ሜንታል ዲስተርብ እያለች ነው። ያ አይነት ሜንታል ዲስተርብነት ደግሞ ልጅ እያሳየችው የመጣችው ቢኮዝ ልጁን ከዚህ በፊት ኤክሷን እንዴት አድርጋ በጣም እና እኔ እኔ በግሌ የማስበው ልጇንም ሪቬንጅ እያደረገችል። ልጇ ሺቲንክ እናት ያላት መስሏታል ምናምን እኔ ጠልፌ ነው የምጥለው ትላለች። ግን ልጇ እናትየው ሺሜከር ታርጌት ዳም ሜክሰር ሃፒ በቃ የልጇ መውደቅ ነው የምትፈልገው። ልጇ ስትንገላታ ማየት ነው የምትፈልገው። ከዚህ ከቅርብ ጊዜ ትውስታ እኮ እያለቻት ነበር እኔ ሰርጀሪ ሕክምና ሲሄድ አንቺ ጥለሽኝሽ ለማየት ያብቃሽ ምናምን ምናምን ምናምን ምናምን ምናምን። እና አይ ቲንክ ጂጂ ኪያ ሜንታሊ ሺይዝ ኖት ኦል ራይት። እውነት እውነት ሄልፕ ያስፈልጋታል፣ ወይም ደግሞ ሄልፕ እያደረገች ያለች ሴት ይሆናል። ግን ደግሞ የእኛ ሶሳይቲም ይሁን የእሷም ልጅ ያን ነገር በቅርብ ርቀት አትከታተለውም ማለት ነው አይተዋወቁ በቃ አታቅም ማለት ነው። የልጅ የእናቷ አኬት ሜንታልነስ ማለት ምንም ማለት አይደለም። በነገሮች ምንም ማለት አይደለም። እንደ ማንኛውም በሽታ እንደ ማንኛውም ነገር የሚታከሙበት ትሪትመንት፣ የምትወስዱበትና ጊዜ ከጊዜ ራሳችሁ የምታውቁበት፣ ያን ደግሞ ቤተሰቦቻችሁን ከጥገባችሁ ሆነው ያንን ነገር ከቅርብ ርቀት ሊያደርጉት የሚችሉት እና አይ ዳውት ቢኮዝ አመጣጧ አፈጣጠሯ ስራዋ ባርግራውንዷ ጂጂቲ አይደለም፣ ለሜንታልነስ ለሌላው አደጋ የሚያጋልጥ ከስንት ወንድ ጋር ስታሳልፍ የመጣች ስንት ትራውማ ያለባት ሴት ናት፣ ስንት ጭንቀት ያለባት ልጅ ናት። ያን ደግሞ ልጅ በልጅዋ ላይ የምታሳየው ይሄ እኔ አዱን ነው። እኔ ጤነኛ አትመስለኝም። የሆነ አስማኛው እሷ ልጅ። እኔ ጤነኛ አይመስሉኝም አባት የሙትን ቢካውስ ዩካን ተው። አይናቸው ላይ ያስታውቃል፣ ውስጣቸው ላይ ይነበባል። አለመረጋጋት አለ፣ ምናምን አለ። አብዛኛውን ሶሻል ሚዲያ ላይ እንደዚህ አይነት ሰዎች ብዙ ናቸው። ግን የነዚህ ሪዝ ልርቢት ቱ ማች ግን የትንፍጩ ዱቄቱን አንጩ ነው። እኔ በግሌ ሀብ ኖ አይዲያ እንዴት ነው ኬዝ ምናምን ሳይሆን ፋኒ ልጁ። አሁን በዚህም አጋጣሚ ከሰማ ጠዋትም ስንል እንደነበረው ማድረግ ያለበት ማድረግ ያለበት ዴይሊ ላይፉን ማንም አይሰለችውም። ኩንሻይ ቢኮዝ የዴይሊ ላይፉን ህይወት የእኛ ህዝብ ምን አጋጠመው ይሁን ብሎ ማስማት የሚፈልግ ህዝብ ነው። ምን ላይ ደረሰ ይሁን ምን ላይ ሆኖ ይሁን በቃ ዴይሊ ሄዶ ከትምህርት ሲያመጣቸው ምግብ ሲያበላቸው ኮክ ሲያደርግ ሱራይት አሜ ነው ያው ኦልሬዲ እሱም ብለዋል። ስራ የለኝም ቤት መከራየት ምናምና ትራብል በቃ በጣም ከባድ የሆነ ሰችዌሽን እያሳለፈ ነው። ነገ ግን እንደሚበራ መጠራጠር የለበትም። የተሻለ ነገር ይመጣለታል። ግን ይህን ነገር መሸጥ አለበት በቃ ይሄ ምን የነሱ ህይወት ታሪክ አደባባይ ላይ ይብላይ ለእነሱ እነሱ እኮ አልተጠቀሙበትም እንጂ እኮ ሳምሪም ይሄን ላይፋን እኮ ማሳየት ትችል ነበር። የግድ እኮ ከሱ ጋር እሱ ከእሷ ጋር መሆን የለባቸውም። አደ ሴም ታይም ተለያይተውም ይህንን ግን አይደውኑ። ልጆቹ በጣም ያሳዝናሉ፣ እውነት ለመናገር አይ ሆፕ። እግዚአብሔር አሁን ይቅርታ ቡትዬ ቅዲ አሁን ስፖርት ሰራና ልጆቹ ምናምን አሁን ትቀመዋለች። እንደዛ አይነት ህግ እኮ አደለም ያለ እንደዛ አይነት ህግ አደለም ስትፈልግ የምትቀኝዬ፣ ሁላችሁም ሰላም ብያችኋለን። ዌልካም ስትፈልግ የምትቀማው፣ ስትፈልግ የምትሰጠው ህይወት እኮ አይደለም ይሄ ጋይስ። እንደዛ የሚባል ነገር ህግ አለ። በህግ ነው የሚሄደው። ገባሽ? ለምን የፈለገውን አይነት መኪና ገዝቶ ለምን እንደልቡ አይሄድም? በህግ ነው። ጥላ የወጣችሁ እሷ ናት። በር ዘግት። አልሰማችሁም እንዴ ልጆቹ እንዳይገቡ አሰማችኋለሁ። አይ እንደሱም ብቻ አይደለም ኩኒዬ አው ይሰማ ይሰማል። እሷ ግን ተቋረጠች። ፍቅር ቀጥይ ፍቅር ትቀጥር። ኩይንዬ እንዴት ነሽ? ሰላም ነሽ? አለሁልሽ ለን። እግዚአብሔር ይመስገን። እውነት እግዚአብሔርን እንኳን ልጆቹን ወደ እሱ መለሳቸው። እሷ ጋር ማደግ ማለት እርግማንና ስድብ ይለምዳሉ። ነገ ይበላሹ ነበር። በጣም በጣም ባለጌ የሆነች ሴት ናት። እውነት እግዚአብሔር፣ እውነት እሱን እግዚአብሔር ይጠብቀው፣ ጀግና አባት። በተረፈ እሷ ጋር ልጅ ማደግ አይደለም ማየት የለባትም። ህዝብን ስታባል ላይ ቆየች እቺ። እኔ እንጃ ብስማ እና ክዊንዬ አመሰግናለሁ ስለሰጠሽንድል ይቋረጣል እንዴ? እኔ ኦኬ። እንደሱም ሳይሆን ልጅቷ ደግሞ ሴቷ ልጅ አትፈልግም። አፏን አውጥታን የተናገረችው ለዛም ነው። ገባሽ? አልፈልጋችሁም አባቴ ጋ ስላለች ነው። ስድነታቸውን አይታለች። ብልግና ሳር ትቆራረጪ አለሽ። ምስኪን እንደ ድመት ብትበላቸው፣ ሳይሆንስ በላቻቸው እኮ እኛ ስለሚያወሩ ነው እንጂ ሀሳባችሁ ነው እኮ በልታችኋለች። ሳሪ አትስዊት ይወልካ አይሰማሽ እየተስልክ እየገባብኝ ነው። እንትን በቃ ልጅ ምንድን ነው የሚለው ልጅ አይዋሽም አይደል? ያየውን አደለ እንትን የሚለው ታወቀባት። በቃ ገባሽ። ልጅቷ አፏን አውጥታ ከዚህ የበለጠም ታጋልጠናለች ብለው ስለፈሩ ነው የሰጡት፣ እንዳትመጣብን ብለው ይገፍ ቤት እስኪዝ እንኳን ቤት ቤት እንኳን እስኪዝ ደቂቃ ስትል ብሎ ሲላት ሰምተሸዋል አይደል? ዩቱብ ላይ በዚህ አጋጣሚም በዚህ አጋጣሚ ደግሞ አራት መቶ ሃያ ስምንት ሰዎች አላችሁ። እሱን እንደግፈው እስቲ በምንችለው አቅማችን፣ ምንም በቃ በጣም ስነስርዓት ያለው ልጅ ነው። ይሄንን ነው ማድረግ ያለብን። እሱን ማገዝ አለብን፣ ሰፖርት ማድረግ አለብን። መቶ ሺ እንዲገባ ቀስ እያለ እውነት። የማይረባ የሚረባ እንኳን እኮ ሰፖርት አድርጋችሁ ስንት እና ስታድርሳችኋል ዋይኖት ይደግ ቀጥይ ፋሲክዋ ወጥታ አወራች እንላ አሰማችለሁ። ከፋሲክ በኋላ ዩቱብን በደንብ አሰማችዋለሁ፣ በደንብ ለማውራት እንዲያመቻችው። ቀጥይ ፋሲክዋ ትልቅ ዩቱብ ነበረው መሰለኝና እና እሱን እየጠየቁሽ ነበረ ቅድም እየጠየቁ ነበር። እኔ እንኳን አይቻቸው አላቅም፣ እሷንም እሱንም አይቻቸው አላቅም። ግን እውነት ለመናገር ከሆነ ልጆቹ ጀዋይ ማርያም ልጆቹ አሁን በጣም ደስተኛ ናቸው። አይታችኋቸዋል። ፈገግታቸው፣ ፊታቸው ላይ ያለው ደስታ በቃ የእውነተኛ እንደሆነ አሁን ፊታቸው ላይ ታውቃላችሁ። በፊት ግን ዝም ብላ ነበረ። በተለይ ወንዱ ጭራሽ ወደ ካሜራ ማይመጣላትም ነበር። አሁን ከአባታቸው ጋር ግን በቃ ሪላክስ በቃ ሰውነታቸው ሁሉ ያስታውቃል። እና እኔ ማይክሮፎን ይዛ የምትወጣው እኔ